ሰላም የእኔ ውድ የቤተሰቦቼ፣ ሰላማችሁ ይብዛልኝ በያላችሁበት ውዶቼ። ዛሬ የሚገርም ነገር ነው አጣርቼ እየላችሁ የመጣሁትኝ በጣም አጀብ ወይ ጉድ የሚያስብል ነገር የቡራዬ ልዕልቷ ንግስቷ ምንድን ነው ነገሩ? ለምንድን ነው እንደዚህ የተነሱባት እነ ጠንፌና እነ ጫን ያለው ምንድን ነው ብዬ አጣራሁላችሁ። እንግዲህ ወደዚህ መድረክ እያችሁ የመጣሁትኝ ልዕልቷንና ልዑሉን ነው የእሷ ልዑል፣ የእሱ ልዕልትን ነው ይላቸው የመጣሁትኝ ደስ የሚለው ነገር ዛሬ የኔ እንግዶች ስለሆኑ በጣም ደስ ብሎኛል። ሁልጊዜም እንግዶቼ ናቸው። የዛሬው ግን ለየት በሚል መንገድ ነው እንግዶቼ ያደረግኳቸው ትላላችሁ። ምን መሰላችሁ ሰሞኑን በተደረገው አንዳንድ ግርግርና አላስፈላጊ ያዙ ይልቀቁኝ እነ ጫን ያለው እና እነ ጠንፌ ለምንድን ነው ብዬ አጣራሁኝ። ያው አጣሪ ኮሚሽን እንዲሁም ወታደር እንደመሆን የመጠን ማለት ነው የቡሩኬና የሃይሚ ወታደር እንደመሆን የመጠን ሁሉን ነገር አጣሪ ችልይላቸው የመጣሁት እስከዛሬ ሲደረግ የነበረውን በሃይሚ ላይ እና በቡሩኬ ላይ የፎቶ መዘቅዘቅና አጉል ጥላቻ ነገሮች ለምን ተፈጠሩ በሚለው ሳጣራ ከርም የላችሁ መጣሁኝ። ውዶቼ መጣሁኝ። እንዲ ለምንድነው ወደሚለው ስገባ ልዕልቷ ቆንጆ ስለሆነች ነው ሞዴል ስለሆነች ነው። ይቺ ሞዴል ሴት ደግሞ ለቡሩኬ አትገባም፣ እኛ ነን የምንገባው ለቡሩኬ በማለት እነ ጠንፌ በሃይሚ ላይ ተነሱ። ቡሩኬ ደግሞ የኔና የኒ ናት በቃ አለቀ የሕይወቴ ቁልፍ ናት ብሎ በአንድ ቃል ገልጦ ያስቀመጣት ሴት ናት ብሩኬ። ደግሞ ከእሷ ውጪ ሌላ ሴት አይታየውም፣ እሷና እሷ ብቻ ናት የምትታየው። ሌላው ነገር ደግሞ ሀይሚ ያንጫጫቻቸውና እስከ ዛሬ ድረስ ስትመራቸው የነበረው አጀብ ሲያሰኝ የነበረው ይገርማቸዋል። አዳዲስ ጠንፌና አዳዲስ ከበደዎች መጥተዋል። አቶ ጫና ያለው ይባላል። አንደኛውማ በቃ ያዙ ይልቀቁኝ፣ አበዘው በጣም አበዛው። በቲክቶክ ገጡ አንድ ጊዜ ሃይሚኒ ይዘቀዝቃታል፣ አንድ ጊዜ ይሰድባታል። የማያደርገው ነገር የለም። ፍቅር እኮ እውር ነው ይባላል። አንዳንድ ጊዜ ማለት ነው እና ፍቅር እውር መሆኑን ያየሁትኝ በዚህ ልዕልት ላይ የተደረገው ዘመቻ ነው። እነ ጫን ያለው ግን አላበዛችሁትም። ልዕልቷ አይኖ ሞዴል ናት፣ መሪ ናት። ቆይቶ ደግሞ ወደፊት የሀገር መሪ አድርገን ያስቀመጥናት ቀዳማዊት ናት። ንግስታችን ናት፣ ቀዳማዊት ንግስት መሪ የሆነ ሰው ለአንድ ሰው ነው የሚገባው፣ ለአንድ ልዑል፣ ለሱም ለቡርኬ ነው የምትገቦች። ሴት ብለን ያስቀመጥና ሴት ናት አይደለ ሃይብዬ። ነገር ግን እናንተ በግድ በስድብና በጥላቻ አጓጉል ነገርን እንትን በማለት የራሳችሁ የምታደርጓት ይመስል የዚህን ያክል ጥላቻ ለምን አስፈለገ? የሚገርመው ነገር የኛ ልዕልት ከሁሉም የሚለያት ነገር ቢኖር ፎቶዋ ተዘዝቆ ራሱ ልዕልት ናት። ሁሉም ብናት ምን ታደረጉታላችሁ? እንግዲህ ከአቋሟ አባጣ ጎርባጣ የለባትም። እንደው ፍጥር ሲያደረጋ ፈጣሪ ቆንጆ አድርጎ ነው የፈጠራት። በዛ ላይ ደግሞ ሁሉ ነገር በፕሮግራም ነው እሷ ጋር የሚሆነው የልብስ ልብስ ፕሮግራም አላት የምትለብስበት። እንደገና ደግሞ የምታንጫጫበት፣ እናንጫጫቸው፣ አስለቅሻቸው፣ በፕራንክ የምታንጫጫቸው የራሷ ፕሮግራም አላት። በእቅድ የምትመራ ሴት ደግሞ ራሷን ትጠብቃለች። ራሷን ያስታውቃል፣ ራሷን እንደምትጠብቅ አያችሁ። እምር ስትል አትወዱም፣ ትንጫጫላችሁ። ላያችሁ ላይ ያለው ነገር ያንጫጫች፣ ሀይምዬ የቡራ ንግስት አንጫጭልን አስለቅሽልን፣ ምሪልን። ገና ትመሪዋለሽ፣ ገና ታንጫጫዋለሽ። አዳሚ አዳሜ ስትንጫጫ ትኖራለ። ሀይሚና ሀይሚነት የልዑሉ የቡራ ነች ማለት ነው። ቡራ ደግሞ የኒ ይሆናል ብላችሁ በተስፋ የምትጠብቁ ተስፋ ቁረጡ ማለት ፈልጋለሁ። ከወዲሁ የተፈጠረው ነገር ይሄ ነው። ቆንጆዋ ሴት የኔ ትሆን በማለት ነው ጥላቻ የተፈጠረው፣ ዘመቻ የተፈጠረው